ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የመጋቢት 2 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎንደር እና ጎጃም እየተካሄደ ያለው ውጊያ ተጠናክሮ ቀጥሏል። አገዛዙ በርካታ ጦር ወደ ክልሉ እያስገባ ነው። እነ ሽመልስ አብዲሳ በሸገር እና በሞጆ ከተሞች ህጋዊ ቤቶችን ጭምር ማፍረሳቸው እንደቀጠሉ ነው። ሞጆና ሸገር የደሃ ቤት እያፈረሱ ነው። ከፍርድ ቤት ወደ ማረሚያ ቤቱ በመመለስ ላይ የነበሩ እስረኞች የተወሰኑት ሲያመልጡ፣ ቀሪዎቹ በጥይት ተመተው ተይዘዋል።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 በጎንደርና ጎጃም የተካሄደ ያለው ውጊያ ተጠናክሮ እንደቀጠለ ነው። የአማራ ፋኖ አንድነት በጎንደር ጎንደር በጋሻው ክፍለ ጦር በምዕራብ በለሳ ራህላ ከተማ ዙሪያ ልዩ ቦታው ፈንጣ ሐዋርያት ከሚባል ቦታ ትናንት መጋቢት 1 2017 ዓ ም ከጠዋቱ አራት ሰዓት ጀምሮ የብልጽግናን ጥምር ወንበር አስጠባቂ ኃይል ማለትም መከላከያ አድማ ብተናና ሚሊሻን በደፈጣ ውጊያ መጥተዋል። ጎንደር የበጋሻው ክፍለ ጦር በለሳን ሙሉ ለሙሉ ከአገዛዙ ለማጽዳት ዘመቻ ከጀመረበት የካቲት ሀያ ጀምሮ ገጠሮችን ሙሉ ሙሉ ያስለቀቀ ሲሆን አገዛዙም በአርባያ ከተማና በመኪና መንገድ ብቻ ተወስኖ እንዲቀመጥ ሆኗል፣ ሲል የክፍለ ጦሩ ህዝብ ግንኙነት መምሪያ ኃላፊ ፋኖ ታድሎ ደሴ ተናግረዋል። የአገዛዙ ኃይሎች በማንኛውም ሰዓትና ሁኔታ፣ ቀንም ሆነ ሌሊት ከጎንደሬ በጋሻው ክፍለ ጦር የሚገጥመንን እርምጃ አናውቅም በማለት እንቅስቃሴያቸውን ሁሉ በዙ 23 የታጀበ አድርገዋል ብለዋል። ጎንደሬ በጋሻው ክፍለ ጦር ሰሞኑን ለበለሳ ከመከላከያ ከአድማ ብተና እንዲሁም የተለያዩ ወታደራዊ ስልጠና ወስደው ከአገዛዙ በግፍ የተባረሩ በርካታ አዲስ ኃይሎች ወደ ክፍለ ጦሩ እየተቀላቀሉ መሆኑንም አሳውቀዋል። የበለሳ ህዝብ ከጎንደር የበጋሻው ክፍለ ጦር ጎን በመሆን የብልጽግናን ስርዓት ከስሩ ነቅሎ ለመጣል ቆርጦ ተነስቶ አብሮ ተሰልፎ የህይወት ዋጋ እየከፈለ ይገኛል። በተመሳሳይ ትናንት መጋቢት 1 2017 ዓ.ም በሰሜን ጎንደር ዞን አድርቃይ ወረዳ ዛሪማ ቀበሌ በአማራ ፋኖ አንድነት በጎንደር በድብ ጠለምት ተከዜ ክፍለ ጦር በተጣለ ደፈጣ የወረዳውን ሚሊሻ ጽፈት ቤት ኃላፊና የብልጽግና ጽፈት ቤት አደረጃጀት ምክትል ኃላፊ ጨምሮ ሶስት አመራሮችና በርካታ ወታደሮች ተገድለዋል። በሌላ በኩል ትላንት ቲሊሊ ከተማ በተሰራው ልዩ ኦፕሬሽን የአገዛዙን ጦር አስር ሙት አስራ ሶስት ቁስለኛ በማድረግ አፋጭ ድል ተቀናጅተዋል። በቋሪት ወረዳ እየተካሄደ ያለው ሙጊያ የቀጠለ ሲሆን፣ አገዛዙም ከፍተኛ ኃይሉን እያስጠጋ ነው። እንዲሁም ከአዲስ አበባና ከሌሎች አቅጣጫዎች ወደ አማራ ክልል ከፍተኛ ቁጥር ያለው የአገዛዙ ጦር እየገባ መሆኑ ተነግረዋል። እነሽ መልስ አብዲሳ በሸገርና በሞጆ ከተሞች ህጋዊ ቤቶችን ጭምር ማፍረሳቸውን እንደቀጠሉ ነው። የሸገር ከተማ አስተዳደር በባለፈው ጊዜ ሁሉም የማይመጥኑ ቤቶች ይፈርሳሉ ባለው መሰረት የድሃ ቤቶችን ማፍረስ ጀምሯል። ድሀን የሚጸየፈውና ከተሜን የሚያሳድደው የብልጽግናው አገዛዝ በያቅጣጫው የዜጎችን ቤት ማፍረስ ዋነኛ ስራው አድርጎታል። ከዚህ ቀደም ቤታቸውን ያፈረሰባቸውን ሰዎች ህጋዊ ድሃ አድርገናቸዋል ያለው የሸገር ከተማ አስተዳደር ለገጣፎ ከአባኪሮስ ሶስት ኪሎ ሜትር አካባቢ ወረገኑ ገዋሳ የሚባል ሰፈር በመደዳው ለማፍረስ ቄሮችን አሰማርቶ ቀለም እየቀባ ነው። ነዋሪዎችም ከከተማ ሸሽተን ኪራይ ይቀንሳል በሚል ነበር እየገባ ነው። የቤት ባለቤቶችም ጥሪታችንን አራክፈን ነበር የገዛ ነው። ከዚህ በኋላ ከሀገራችን የት እንሂድ ሲሉ ይጠይቃሉ። በተመሳሳይ በሞጆ ከተማ ጨረቃ ቤት በማለት በአንድ ቀበሌ ብቻ ከአራት መቶ በላይ የሚሆኑ ቤቶችን ለማፍረስ የቀበሌ አመራሮች ቀይ ቀለም እየቀቡ እንደሚገኙ እየተገለጸ ነው። ነገር ግን እነዚህ ቤቶች ከአዋጅ በፊት የተነሱ ማለትም 2004 እና ከዛ በኋላ ሲሆኑ ካርታ ወጥቶላቸው ህጋዊ ሆኑ የተባሉ ነበሩ። ደቱም ተጀምሮ ነበር የሚሉት አስተያየት ሰጪዎች ይሁን እንጂ ከ2005 ወዲህ ያሉ ቤቶችን ለኢንቨስትመንት ተፈልገዋል ሞጆ ደረቅ ወደብ ለወጣቶች መዝናኛ ሊሰራበት ነው ተብሎ እንዲወሰዱ ተደርጓል። ህዝቡንም ምትክ እንሰጣለን ተደራጁ በማለት አፍርሰው ቦታውን ግን በሙስና ለግለሰብ መርተውተዋል። ህዝቡም ያላቅሙ ተከራይቶ በችግር እየኖረ ነው የሚሉት ነዋሪዎች አሁንም እነዚህን ለማፍረስ እየተዘጋጁ ይገኛሉ ብለዋል። ይህም ህዝብ ችግርተኛ ህዝብ ነው። በዚህ ኑሮ ውድነት ብዙ የለፋ በት መኖሪያ ቤቱንም ቢያጣ ምን ሊሆን እንደሚችል ግልጽ ነው ሲሉ አብራር ተዋል ከፍርድ ቤት ወደ ማረሚያ ቤቱ በመመለስ ላይ የነበሩ እስረኞች የተወሰኑት ሲያመልጡ፣ ቀሪዎቹ በጥይት ተመተው ተያዙ። ከፌዴራል ከፍተኛ ፍርድ ቤት ወደ ቂሊንጦ ማረሚያ ቤት ሲመለሱ የነበሩ ተከሳሾች አምልጠዋል። ከመካከላቸውም ለማምለጥ ያደረጉት ሙከራ ባለመሳካቱ በፖሊስ ጥይት የተመቱና ጉዳት የደረሰባቸውና የተያዙ መኖራቸውም ተሰምተዋል። ከቂሊንጦ ማረሚያ ቤት ተነስተው የመከላከያ ምስክሮችን ይዘው ወደ ፌዴራል ከፍተኛ ፍርድ ቤት ከባድ ውንብድና ወንጀል ችሎት የካቲት 28 2017 ያቀኑት ተከሳሾች ወደ ማረሚያ ቤት ተመለሱ ሳለ ነው ማምለጣቸው የተሰማው። ዳሩ ግን ከመካከላቸው በጥይት የተመቱና ጉዳት የደረሰባቸው እንዲሁም የተያዘም ስለመኖሩ ውስጥ አዋቂ ምንጮች ጠቁመዋል። ከጉዳቱ ጋር በተያያዘ ሕይወቱ ያለፈ ስለመኖሩ ግን እስካሁን የተጣራ መረጃ አልተገኘም። በዕለቱ የመከላከያ ምስክሮችን ለማሰማት የሄዱት ወንድማማቾች መልካሙ ሞገስ እና መስፍን ሞገስ እንዲሁም አባሪያቸው ኤልያስ የተባሉ የከባድ ውንብድና ወንጀል ተከሳሾች ሲሆኑ አብረው ለምስክርነት ከወጡት የመከላከያ ምስክሮች መካከልም ዳግም ያዕቆብ፣ ናቲ ወይም መሰረት እና ሸብረ የተባሉ የተመሳሳይ ወንጀል ተከሳሾች ይገኙበታል ተብሏል። ይህን ተከትሎም በማረሚያ ቤቱ ሰዎች በኩል ከፍተኛ መደናገጥ ከመኖሩ ጋር ተያይዘው ከወትሮ ለየት ያለ ዙሪያ ጥበቃና የጸጥታ አካላት እንቅስቃሴ መኖሩን ለማወቅ ተችሏል። በሌላ በኩል በእነ ቴዎድሮስ ጣምራይ የክስ መዝገብ የሽብር ወንጀል ተከሳሾች ላይ ለተከታታይ ሶስት ቀናት የምስክርነት ቃሉን እየሰጠ የሰነበተው አቤኔዘር ታደሰ የተባለው የአቃበ ህግ ምስክር ለመስቀለኛ ጥያቄዎች ምላሽ ለመስጠት ባለመቻሉ አሞኛል በማለት መዝገቡን ለሌላ ጊዜ አስቀጥሯል። ተከሳሾች እንደሚሉ የሚሉት የአቃቤ ህግ ምስክር አበኔዘር ታደሰ ሐሰተኛ ምስክር ነው። ተከሳሹ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተገኝቶ እንዳመነው ደግሞ የኦህዴድ ብልጽግናው አገዛዝ የደህንነት ክፍል የሽብር ተከሳሽ የሆኑ አማራዎችን እንዲሰልል በጆሮ ጠቢነት ተልዕኮ የተሰጠው ነው። በእነ ዶክተር ቴዎድሮስ ኃይለማርያም ገድሉ የሽብር ክስ መዝገብ ተከሳሾች የካቲት 272017 በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው የነበረ ቢሆንም ዳኛው መዝገቡ ጠፋ በማለታቸው ለትናንት መጋቢት 1 2017 ቀጥሯል። በዚህም ሁሉም ተከሳሾች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ትናንት ቀርበው ነበር። በመሆኑም በቀደመው ቀጠሮ ጠፋ የተባለው መዝገብ ተገኝቷል መባሉ የዋስትና ክርክሩ እንዲቀጥል ዳኞች ተሰይመዋል። ይሁን እንጂ አቃቤ ህግ ዛሬም የውሳኔው ግልባጭ እንዲሰጠኝ በሚል የችሎት ጸሐፊውን ለማግኘት ባለመቻሌ ውሳኔው አልደረሰንም፣ በመሆኑም የውሳኔው ግልባጭ ሳይደርሰን የዋስትና ክርክር ለማድረግ ይቸግረናል የሚል ክርክር አድርገዋል። ይህን ተከትሎም ከተከሳሾች መካከል ዶክተር ቴዎድሮስ ኃይለማርያም እና እስክንድር ሽፈራው የተሰማቸውን ቅሬታ በሚከተለው መልኩ አቅርበዋል። ዶክተር ቴዎድሮስ ኃይለማርያም ክስ ከተመሰረተብን ጀምሮ በ19 ጊዜ በችሎት እየቀረበን ሲሆን ከዳር 25 ጀምሮ አንድ ውሳኔ ሳይሰጠን እስካሁን ለሰባተኛ ጊዜ ተመላልሰናል። ውሳኔ ላለመስጠት ያልቀረበ ምክንያት አልነበረም። ዳኛ ተጓደለ፣ ኮምፒውተር ተቃጠለ፣ መዝገብ ጠፋ፣ አቃቤ ህግ ግልባጭ ሳይወስድ ሁለት ሳምንት ቆየ በሚሉ ምክንያቶች ፍትህ ተነፍገናል ብለዋል። ፍርድ ለመስጠት የማትችሉና ከአቅማችሁ በላይ የሆነ ነገር ካለ ደግሞ በግልጽ ንገሩን፣ ወይ ተስፋ ቆርጠን እንቀመጣለን አሊያም ወደሚቀጥለው እርምጃ እንሄዳለን ሲሉ ገልጸዋል። ግራቀኙን የተከታተለው ፍርድ ቤቱም ለመጨረሻ ጊዜ በሚል ለመጋቢት 3 2017 ዋስትና ክርክሩ እንዲደረግ ተለዋጭ ቀጠሮ ሰጥቷል። ከአሁን ቀደም ዶክተር ሲሳይ አውግቸውና መምህር ዳኛ አበበን ጨምሮ 11 ተከሳሾች ባሉበት እነ አርቲስት ዮርዳኖስ ዓለሜ መዝገብ አቃብ ሕግ የማስረጃ ሲዴ ጠፋኝ በሚል ጠበቆችና ተከሳሾችን መጠየቁ ይታወሳል። እነ ዶክተር ሲሳይ አውግቸውም ፍትህ ተነፍገናል፣ በሆነው ባልሆነው እየተጓተተብን ነው። አስቸኳይ ውሳኔ ይሰ

ህወሓትና የክልሉ ሰላምና ጸጥታ ቢሮ የአቶ ጌታቸውን ጀነራሎችን የማገድ ውሳኔ ተቃወሙ። በትግራይ ክልል ፖለቲከኞችና የጦር አዛዦች መካከል ያለው መካረር እያየለ ሄደው የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ሶስት የትግራይ ጦር አመራር ጀኔራሎችን ማገዳቸውን ትናንት ማምሻውን ባሰራጩት ሶስት ደብዳቤ አሳውቀዋል። አቶ ጌታቸው ከትናንት ሰኞው መጋቢት አንድ 2017 ዓ.ም ጀምሮ ከስራ አግጃቸዋለሁ ያሏቸውን ጀነራሎችም ሜጀር ጀኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ፣ ሜጀር ጀኔራል ማ ሞሾ በየነና ብርጋዴር ጀኔራል ምግበይ ኃይለ ናቸው። ጌታቸው አንዳንድ የቲዲኤፍ ጦር አመራሮች በክልሉ መፈንቅለ መንግስት ሊያደርጉ እየተንቀሳቀሱ ነው በሚል በተደጋጋሚ ወቀሳ ማቅረባቸው ይታወቃል። ትናንት ማምሻውን ለክልሉ ሚዲያዎች በሰጡት መግለጫም ጦሩ ከህዋት ጋር ተቀናጅቶ ስልጣናቸውን ሊቀማ እየተንቀሳቀሰ መሆኑን ገልጸው ነበር። ይሁን እንጂ እርሳቸው እያሉ የነ ደብረ ጽዮን ቡድን ስልጣን እንዲይዝ እንደማይፈቅዱ ሲናገሩ ተሰምተዋል። በሌላ በኩል ደግሞ አቶ ጌታቸው በሶስቱ ጀኔራሎች ላይ የእግድ ደብዳቤ የጻፉት ትናንት መጋቢት 2021 2017 ሲሆን የብልጽግና አክቲቪስቶች ግን ከትናንት በስቲያ የካቲት 30 አቶ ጌታቸው እነዚሁን ጀኔራሎች በደብዳቤ ሊያግዱ እንደሆነ ሲገልጹ ነበር። ይህም አቶ ጌታቸው የእግድ ደብዳቤውን የተቀበሉት ከአብይ አህመድ ነው፣ ተላላኪ ሆነዋል የሚባለውን መረጃ ያረጋግጣል የሚሉ ትችቶች እየተሰነዘሩባቸው ነው። ጀኔራሎቹን እግድ በማስመልከት ህወሓት ባወጣው መግለጫ የጊዜያዊ አስተዳደር ፕሬዝዳንቱን ጨምሮ ብሔራዊ ክህደት እየፈጸሙና እየፈጸሙ ነው ያላቸውን አመራሮችን አባርሬ የጊዜያዊ አስተዳደሩ ውስጥ ያላቸውን ውክልና ባነሳም የቀድሞ ፕሬዚዳንት ሲል የጠራቸውን አቶ ጌታቸው ረዳና ሌሎች የቡድኑ አባላት ከህግና ስርዓት ውጭ ጸረ ህዝብ ተግባራቸውን ቀጥለዋል ብሏል። በመግለጫው የህዝባችንን አንድነት በማደፍረስ የትግራይን ሁለንተናዊ አቅም በማዳከም ብሔራዊ ክደት እየፈጸመ ያለው የቀድሞ ጊዜያዊ አስተዳደር ፕሬዚዳንት በትግራይ ህዝብ ላይ የታወጀውን የዘር ማጥፋት ለመፋለም የተደራጀውን የትግራይ ሰራዊት ለመበተን ድርጊቱን አጠናክሮ ቀጥሏል ሲልም አክለዋል። የቀድሞ ፕሬዚዳንት አቶ ጌታቸው ረዳ ከስልጣናቸውና ሲሆን ከኃላፊነታቸው ውጪ የትግራይ ጦር ግንባር አመራሮችን አግደዋል ሲል ክስ አቅርበዋል። ይህ እገዳ መሰረተ ቤትና ተግባራዊ ሊሆን የማይችል ቢሆንም ህዝባዊ ትግሉን ከህግና ከስርዓት ውጪ ለማድረግ ቡድኑ ሌትተቀን እየሰራ መሆኑን ያሳያል በማለት የትግራይ ጊዜያዊ አስተዳደርን ኮንነዋል። ይህ የሰራዊታችን ሰንሰለት መቋረጥ የለበትም። ድርጊቱ ለአደጋ ተጋላጭነታችንን የሚጨምር የትግራይን ህዝብ ሉዓላዊነትና ደህንነት አደጋ ላይ የሚጥል ሌላ ክህደት ነው የሚለው የህዋት መግለጫ ታጋዮቹና በየደረጃው ላሉ የሰራዊቱ አባላት እንዲሁም የፓርቲው አባላት ይህ በሰራዊቱ አመራሮች ላይ የተጣለው ማዕቀብ ህገወጥና ተፈጻሚነት የሌለው መሆኑን እንድትገነዘቡት ሲል ጥሪ አቅርበዋል። ተንኮለኛ ሲል የጌታቸው ረዳን ቡድን የፈረጀው ህወሓት የህዝባችንን ጥቅም ለመጥለፍ እና አቅማችንን ለማደፍረስ እየሞከረ በመሆኑ ትግላችንን አጠናክረን እንድንቀጥል ሲል ለታጋዮች፣ ለሰራዊቱ አባላት እና ለፓርቲ አባሎቹ በድጋሚ ጥሪውን አቅርበዋል። በጀኔራል ታደሰ ወረደ እና ፍሳ ማንጁስ የሚመራው የክልሉ ሰላምና ጸጥታ ቢሮ በበኩሉ የአቶ ጌታቸውን ውሳኔ ውሳኔ ያልሰቀሉትን ማውረድ ብሎታል። ጌታቸው ረዳ የሰራዊቱን አመራሮች የማውረድ ስልጣን የለውም ያለው ቢሮ ውሳኔውም የተናጠል በመሆኑ ተቀባይነት የለውም ሲል አስታውቋል። ከዚህም ባለፈ ስልጣንን ተጠቅሞ ወንጀልና ወንጀለኞችን የመከላከልና የመቆጣጠር ሂደቱን የሚያደናቅፍ በመሆኑ ሊታረም ይገባዋል ብለዋል። ህግና ህገ መንግስትን የማስከበር ሂደቱ ግን ተጠናክሮ ይቀጥላል ሲል አብራርተዋል። አቶ ጌታቸው ረዳ የትግራይ ኃይሎች ከኤርትራና ከፋኖ ጋር እየተገናኙ ነው ሲሉ ተናገሩ። ጀኔራል ጻድቃን ገብረትንሳይ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠንቅቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ። የኔ ስጋት ይህ ከቃላት አልፈው ወደ ጦርነት እንዳድግ ነው ብለዋል። ጦርነቱ ለቀጠናውም ዳፋ እንደሚሆንም ጀኔራል ጻድቃን በእንግሊዝኛ ባስነበቡት ጽሑፍ አስታውቀዋል። በሁለቱ አገራት መካከል የሚደረግ ጦርነት በሁለ ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጄኔራል ጻድቃን ለቀጠናው አውዳሚ እንደሚሆን ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የአገራቱ ጂኦግራፊ ይለወጣል፣ በአፍሪካ ቀንድና ከቀይ ባህር አሻግሮም ጉሌ ፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። ጄኔራል ጻድቃን ትግራይ ከዚህ ጦርነት መራቅና ሰላም እንዲሰፍን እንደምትሻ በጽሁፋቸው ገልጸዋል። ለሰላም ያለው ዕድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚያሻ ተናግረዋል። ከፕሪቶሪያ ስምምነት በኋላ በሁለቱ አገራት መካከል መካከል ያለው ግንኙነት መጠልሸቱን በማስታወስ ጦርነት አይቀሬ መሆኑንም ጀኔራሉ ጠቅሰዋል። ዝግጅቱ የመጨረሻው ደረጃ ላይ ነው። ለጦርነት የሚደረግ ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ትናንት በሰጡት መግለጫ አሁን ያለው ሁኔታ ወደ ጦርነት እንዳያድግ ማለታችን ብቻ ጦርነትን ስለማያስቀር ትግራይ አስፈላጊ ወዳልሆነ ጦርነት ሳትፈልግ እንዳትገባ ማድረግ እንደሚያስፈልግ ገልጸዋል። ለጊዜው አቅሜ አቅማችን የሚፈቅደው ይሄን ነው የሚል